ወስመራት ከፍራፍሬዎቹ ወበሽሪ ሳቢሪን ታጋሾቹን ደግሞ አበስራቸው። ምን በጀነት ማን ነው በጀነት ዘላለም በሆነው በገነት አበስራቸው ይላል። ስለዚህ መጀመር አላህ ነግሮናል። አንቺም ትምህርት ቤት ትማራለሽ አይደል? ታጠኛለሽ። ለምን ገና ፈተና ውስጥ አይመጣ ማለት ፈተና እንደሚመጣ ብቻ ታውቃለሽ ማለት ነው። ስለዚህ ለዛ ነገር ማለት ነው ምን ማድረግ አለብሽ? ራስ ማዘጋጀት አለብሽ ማለት ነው። በተቃራኒ ደግሞ በጀነት ምን ይለና ወለኩም ፊሃ ማተሽተሂ አንፉሱኩም ነፍሶቻችሁ የምትፈልገው ነገር ሁሉ አለላችሁ የት ገነት ማለት ነው። ስለዚህ እዚህ ዓለም ላይ እስከኖርን ድረስ ፈተናው ግዴታ ነው። ያለበለዛማ እዚህ ዓለም ላይ ፈተና ከሌለ የገነት ዋጋው ምንድን ነው? ምን ዋጋ አይኖረቱ ነበር። የምንፈልገው ነገር እዚህ ዓለም ላይ እስካገኘን ድረስ ምን ዋጋ አይኖርም ነበር። ነገር ግን ገነቱን ውድ ሊያስ ሊያደርጋት ሲፈልግ እንዳንበድል፣ እንዳንበዳደል፣ እንዳንሰርቅ ደማች እንዳናፈሳ ከሞት እንዳናፈስ ከሞት በኋላ ያለ ህይወት ሁለት አይነት ህይወት ነው ጀነትና ጀሃነም የሚባል ነገር አለ። እዚህ ዓለም ላይ ጥሩ ነገር ካደረግሽ አሰየው ገነት አለልሽ። ነገር ግን ደግሞ ማለት ነው እዚህ ዓለም ላይ ሲኖር ደግሞ አመፀኛ ኮንሽስ ጀሃንም አለልሽ ማለት ነው። ስለዚህ ይሄ ዓለም ላይ እንዴት የፈጠራ ሀገር ሆነ ከተባለ የመጀመሪያ ይሄ የፈጣሪ ስራ ነው። አሁን ጥሩ ነው፣ ጀማል እንትን ያልከኝ እያልከኝ ያለው ለምሳሌ አሁን አላ the only thing ገነት ውስጥ አደምን አስቀምጦት የነበረው ሕግ ሰጠው። ሕጉን ሲተላለፍ በደለኛ ይሆናል። ከዛ በደለኛ ከሆነ ደግሞ ይቅርታ ይጠይቃል። ከዛ ይቅርታ ጠይቆ አላህ ይቅር ይለዋል። ከዛ በኋላ በቃ ይችን የይቅርታ ለማስተማር ነው እንጂ ከዛ በኋላ ምንም ኮንሲኩዌንስ የለውም። አላህ ጀስቲስ ምንም እዛ ጋር የፈጠረው ጀስቲስ የለም ማለት ነው። ይቅር ባይነቱን ብቻ ለማሳወቅ ነው ያችን ዛፍ እዛ ጋ ያስቀምጠው አዳምንም በገነት ያኖረው ለዚች ሴናሪዮ ብቻ ነው። እዚህ ላይ ያልተጨመረ ሀሳብ ስላለ ነው። እንትኑ አላ ስብን ታላ አደም ያንን ነገር ከበላ በኋላ አደም ወደ አላ ስብን ታላ ተመለሰ። ከዛ በኋላ ግን ምድር ላይ መኖራችን ምናልባት የአደም መመለስ የተሟላ አላህ ስላልሆነና ወይም ደግሞ አላህ ስላልማረው የሚል አይነት አስተሳሰብ ስላየው ነው። ወደ ምድር መተን ለምንድነው? ያንን የድኖት ህይወት ልናጣ ይቻለው። መጀመሪያ እኔ በአንተ አስተምሮ ውስጥ ገብቼ አልፈተፍትም። ለምን መሰለህ፣ እንደዛ አይደለም። እኔ የምጠይቀው ምንድን ነው? የሚመለስልኝም ልክ እንዳንተ ነው፣ እንደ ራስ ሃይማኖት ነው የምትመልስልኝ። እንጂ የራሴን ቪው አንተ ጋር አልከተውም፣ ምክንያቱም የተለያየ አስተሳሰብ ስላለን። በዚህ ጉዳይ ላይ ሰው በማያውቀው እምነት ሲገባና ሲፈተፍትም አልወድም። እንደዛም ስለሰማው ነው። እኔ ምንም ማሰምሽን አልሰጠውህም። እኔ እየጠየኳቸው ያለውትን ነገር እየመለሳችሁልኝ ያለውን ነገር በሙሉ ሊስት እያደረኩኝ ነው፣ እየጻፍኩ ነው ማለት ነው። ከዛ በኋላ በተፍሲር በሀዲስ በቁራን እመለስባችኋለሁ። ገብቷል አይደል? በራሳችሁ ነው ጠይቅ። አሁን እናንተ እየሰጣችሁኝ ያለው እንደዛ ነው እያልኩ ደጋግም የምጠይቃችሁ እርግጠኛ ሆናችሁ እንድትመልሱልኝ ነው። አልኩ እኮ ያልኩ ምንድን ነው አደምን በገነት ሲያኖረው ኦንሊ ቲንግ የሚፈልገው አላህ ምንድን ነው ይቅርታን ማስተማር ብቻ ነው። ይቅርታ ጠየቀ። ወደ አላህ ተመለሰ። እዛ ጋር ፉልፊልድ ሆኗል። ጀስት ብቻ አላህ ገነት አስገባው። ከዛ በኋላ ይሄን ፍር ይሄን ዛፍ ከዚህ ዛፍ አትብላለው፣ ከበላህ እንደ በደለኛ ትሆናለህ አለው። አደም ያንን ዛፍ በላ፣ በደለኛ ሆነ። ከዛ በኋላ አደም ተጸጸተ፣ ይቅርታ ጠየቀ። አላህ ደግሞ ይቅርታ አደረገለት፣ አለቀ። ዛ ጋ ገነት ወሬያችን አደለ። አባት ምንም ከምድር ጋር የሚያገናኘው ነገር የለም። ይሄን ብቻ እንድትመስል የፈለጉት ትክክል ያለቀ ማለት ነው። ተግባብተናል። እሺ እንግዲህ ማለት እኔ የጠየኩት በደንብ ሁላችሁ ሙስሊምም ክርስቲያኖችም እየሰማችሁኝ ነው። ምንም አይነት እንትን ምንድን ነው ኮንሲኮንስ የለውም። አላህ እዛ ደምን ዘግ ያስቀመጠው ጀስት ይህንን ቴስት ለማድረግ በደለኛ ትሆናለህ አለው። ከዛ በኋላ በደለኛ ሆነ። እንደተባለውን በላና፣ ከዛ ይቅርታ አስተማረው፣ ይቅርታ ጠየቀ፣ ይቅርታ ተባለ። ከዛ በኋላ ምንም ነገር የለም፣ ከዛ ጋር አለቀ። ወደ ምድር የመጣበትን ሪዝን ደግሞ ከመጀመሪያውም ሲፈጠር ለምድር ነው የተፈጠረው፣ ከአፈር ስለተፈጠረ ምድር ላይ እንዲኖር የተፈጠረው አዳም ስለዚህ ሰበብ ነው ያደረገው ሰበብ ነው ያደረገው እንጂ በመጀመሪያውኑ ይሄንን ነገር ባይሰራ ኑሮ ይወጣል ነበር ወይ ቅድም እያወራን ሰምተሽኝ ከሆነ ባይሰራ ኑሮ ይወጣ ነበር ወይ ብለሽ ይሰነበረ አዎ ብዬሽ ነበር ለምን ከተባለ አላህ ሱብሓነሁ ወተዓላ መጀመሪያውኑ ሲፈጥረው ከዛ ስለፈጠረው ወይም ደግሞ እዚች ምድር ላይ ሊኖር ስለፈጠረው ማለት ነው እዚች ምድር ላይ ሊኖር ስለፈጠረው ቢሰራም ባይሰራም ይወጣ ነበር ነገር ግን አምላካችን አላህ ሱብሓነሁ ወተዓላ እዚያ ላይ ያንን ጥፋት ሲያጠፋ ወይም ደግሞ ሀብት ላይ ያለውን ነገር ሲያጠፋ ምን አደረገው አስወጠ። ማለት ፈክሩጅ ቢን ሀለው ወጣ። ከዚያ በኋላ አምላካችን አላ ስብን ታላ ይቅርታ ጠይቋል ተመልሷል። ነገር ግን እዚህ ምድር ላይ ምን አድርጎለታል? መመሪያ ያድርጎለታል። የበዛ መመሪያ ከተከተለ እንደሚድን ጀነትን እንደሚገባ፣ እምቢ ካለና ካፈነገጠ ደግሞ ጃሃንም እንደሚገባ አላ ስብን ታላ መመሪያ ያቅርቦለታል። ግን አሁን አንቺ ቅድም ደግሞ ያነሳሽው ነገር አለ። ቅድም አዛን እያለብኝ ሆኖ ነው ያልመለስኩልሽ እና እዛ ውስጥ አሁን ለምሳሌ ገነት ውስጥ ለምንድን ነው ይሄ መራብ መሞት የሚባል ነገር የለም ብለሻል። ሆኖ ነው ይሄ ስህተት ነው በነገራችን ላይ አዳም በፈጥሮ በተፈጥሮ የሚራብ የሚሞት እንደዛ ሆኖ ነው የተፈጠረው። ለዛም ነው አምላካችን አለ ሱረቱል ሙልክ ላይ አለዚ ኸለቀል መውተ ወልሓያተ ሊየብሉወኩም አይኩም አሕሰኑ ዐመላ፣ የትኛው ስራ ያማረ መሆኑን ሊፈትናችሁ ሞትና ህይወትን ፈጠራለን ሲፈጠሩ መጀመሪያውኑ ሞትም ህይወትም የተፈጠረው ለፈተና ነው ሊፈተን ነው አዳም የሚፈተን እኛም ሁላችንም እንፈተናለን ስለዚህ ታዲያ ምንድነው ለምንድነው እዛ ውስጥ ያልተራበው ከተባለ ይሄ የጀነት ባህሪ ነው ጀነት ውስጥ አንድ ሰው ከገባ መራ ምናምን የሚባለው ነገር አያገኘውም ነገር ግን አዳም መጀመሪያውኑ ወደ ምድር ሲመጣ ሳ ከተባለ ወደ ምድር ሲበጣ እንትን ይባላል ወይም ደግሞ ይረባል። ሁለቱም ጋር ፈተናለው ወይ ከተባለ በአዳም ዘንዳ ሁለቱም ጋር ፈተናለው። አሁን ሲገባም እዛ ውስጥም ሆኖ ተፈትኗል። እዚህ ምድር ላይም ደግሞ የምድር ፈተናዎች አሉ። ምክንያቱም የተፈጠር ነው ሲጀመር ለዚህ ስለሆነ አላህ ሱብሓነሁ ወተዓላ ሰውንም ጅንንም እኔም በብቸኝነት ሊገዙኝ እንጂ አልፈጠርኳቸውም አለ። ስንፈጠር ግን በዛ በአምልኳችን ውስጥ ፈተናዎች አሉ። እነዚን ፈተናዎች ካለፈንና አላህ ባዘዘን መልኩ አምልከን ትክክለኛውን መንገድ ከተከተልን ጀነት እንገባለን። አይ አይ አይ አንፈልግም ብለን ደግሞ ጣዖትን ከመለክን ደግሞ ጀሃነም እንገባለን የሚል መልእክቶችን እያወረደ ምነከችላለስማርታ ያስቀምጥልናል፣ ነው ይሄ ነው።